Ethiopia on Wednesday after the government reduced subsidies. በዚህ በኩል መምህራን የሰሩበትንም ደመወዝ የሚከፍላቸው መንግስት ቸግሯቸዋል። በዚያ በኩል ሐኪሞች ከታካሚዎቻቸው ፊት ቆመው ደመወዛቸው እንዲሻሻል እየጠየቁ ነው። በዚህ ወገን ፋብሪካዎች በጦርነት ምክንያት ተዘግተው ሰራተኞቻቸው ተበትነዋል። የሰለጠኑ ሰራተኞች፣ ድግሪ ያላቸው የአገሪቱ ወጣቶች የቀረበላቸው የስራ እድል ጠመንጃ አንጋችነት ሆኗል። መምህራኑ መሆኑ ሐኪሞቹ ከጥቂት ዓመታት በፊት የምናገኘው ገንዘብ ኑሯችንን ለመደጎም እኛን ለማስተዳደር በቂ ነበር ሲሉ ይደመጣሉ። አሁን ግን ተቃራኒውን ሆኗል። ምክንያቱ ምንድን ነው ሲባል መንግሥት ኑሮን ለማስወደድ የብርን የመግዛት አቅም ለማዳከም ቃል ገብቶ የድሮን መግዣና የቤተ መንግሥት መስሪያ ገንዘብ ከአይምኤፍ 3.4 ቢሊዮን ዶላር ብድር በመውሰዱ ነው የሚልና ጦርነት ለማቆም ባለመፍቀዱ ነው የሚ ሚል ተመጋጋቢ ምላሽ ይገኛል። ከአይኤምኤፍም ሆነ ከእህት ድርጅቱ የዓለም ባንክ የተሰጠው ትእዛዝ ደግሞ የነዳጅ ዋጋን አስወድድ፣ ለደሞዝና መሰል ነገሮች የምትከፍለውን ወጪ ቀንስ፣ ዶላርን እንደ ፓስታና መኮረኒ በየሱቁ የሚቸረቸር አድርገው የሚል መሆኑን ድርጅቶቹ በተደጋጋሚ ገልጸውታል፣ በጽሁፍም አውጥተውታል። ከዚህ ሁሉ የደሞዝ ጥያቄ ጀርባ ያለው የኢኮኖሚ ቀውስ ምክንያቶቹ ምርትን ያስቆመው ጦርነትና ኑሮን ያስወደደው የአይኤምኤፍ የቅኝ ግዛት ፖሊሲ ናቸው። ው የሚል ይሆናል። እናም የከተማ ኗሪው በገበያ ውድነት፣ አርሶ አደሩ በጦርነት በሚጠበስባት ኢትዮጵያ አገሩን ለና ኤም ኤፍ የሸጠው መንግሥት ዘንድሮ ለአራተኛ ጊዜ የነዳጅ ዋጋን ጨምሮ 122 ብር አድርሶታል። በጋመው እሳት ላይ የተጨመረው ቤንዚን አሁን እንዲቀጣጠል የሚያስችለውን ክብሪት ራሱ መንግስት አቀብሏል። አገዛዙ ለሕዝብ ንቀት አለው የሚለውን ሕዝብ በመዝለፍ ብቻ ሳይሆን በመውጋት፣ በማስራብ፣ በማፈናቀልና በመግደል አሳይቷል። ለአገር እንጥፍጣፊ ፍቅር እንደሌለውም ለአሜሪካ ሞታለው ሲል ለአሜሪካ ሰልል ነበር ሲል ለኤርትራ መረጃ ቀብል ነበር ሲል ግብፅ ሄዶ በመሀል ለአገር ለማስረከብ ሲስማማ ጎረቤት ሀገራትን ኑረሩኝ ሲል ግልጥ ብሎ ታይቷል። ይህንን ያህል አገሪቱን በድሏትና ገድሏትም እርካታ የተሰማው የማይመስለው አገዛዝ ባሳለፍነው ዓመት አመት ለአይምኤፍ የሸጣት ሀገር አሁን የአንድ ሊትር ነዳጇን ዋጋ በሶስት ድጅት መጥራት ቀጥላለች። የብልጽግናው መንግስት ስልጣን ከያዘ በኋላ ለብዙኛ ጊዜ ትናንት የነዳጅ ዋጋ ላይ ጭማሪ አድርጓል። አገዛዙ ከስድስት ዓመታት በፊት ወደ ስልጣን ሲመጣ የአንድ ሊትር ነዳጅ ዋጋ 18 ብር ነበር። አሁን ከ122 ብር በላይ ተተኩሷል። ይህ ማለት ከ581 ፐርሰንት በላይ ጨምሯል ማለት ነው። በሌላ አገላለጽ በየአመቱ 83 በመቶ ይጨምራል ማለት ነው። ኢትዮጵያ ነዳጅን መጠቀም ከጀመረችበት ጊዜ አንስቶ በአንድ ዓመት ይህንን ያህል ጭማሪ የተደረገበት ታሪክ የላትም። የአንድ ሊትር ነዳጅ ዋጋ በሶስት ድጅት የሚገዛ ሲሆንም በታሪክ ለመጀመሪያ ጊዜ ነው። ብልጽግናዎች ይህንን የምታደርጉት ለምንድን ነው ተብለው ሲጠየቁ ኑሮ ልና ውድድ ቃል ገብተን ድሮን መግዣ ገንዘብ ከአይኤምኤፍ ስለተበደርን የሚል መልስ የሚሰጡ ሞኞች ላለመባል ምክንያት ይዘረዝራሉ። የዓለም የነዳጅ ዋጋ ጨመረ፣ ሩሲያና ዩክሬን እየተዋጉ አስቸገሩን፣ ወዘተ ይላሉ። እንዳመኑ ይህ የገዢዎቹ የተለመደ ቅጥፈት መሆኑን የሚነግረን ይህ በምስሉ ላይ የሚታየውና የነዳጅ የመሸጫ ዋጋን ከጥንት እስከ ዛሬ ድረስ ያለውን መዝግቦ የያዘው የማክሮ ትሬዲንግ ድረገጽ ነው። ይህ ድረገጽ የሚነግረን ብልጽግና ከ111 ወደ 122 ብር የአንድ ሊትርን ቤንዚን ዋጋ ባሳደገበት በዚህ ሳምንት እንኳን የዓለም የነዳጅ ዋጋ ማሽቆልቆሉን ነው። ይህ ቻርት የብልጽግናው አገዛዝ ወደ ሥልጣን በመጣበት መጋቢት መጨረሻና ሚያዚያ መጀመሪያ 2010 ዓ ም አካባቢ አንድ በርሜል ነዳጅ 67 ዶላር ገደማ ይሸጥ እንደነበርና አሁን 57 ነጥብ 1 ዶላር ገደማ እየተሸጠ እንደሆነ ያመለክታል። ሰሞኑን እንኳን በከፍተኛ ደረጃ የነዳጅ ዋጋ ማሽቆልቆሉ እየተገለጸ ባለበት ሰዓት የሽንኩርትና የዘይት ወጪ የሌለባቸው ገዢዎች የኢትዮጵያን የነዳጅ ዋጋ 10 ፐርሰንት ጨምረውት አድረዋል። አሁንም ይህንኑ የማክሮ ትሬዲንግ ድረገጽ አተኩረን እየተመለከትን ባለፉት ዓመታት ኢትዮጵያ ላይ ከተጫነው መንግስት ሰራሽ ዋጋ ጋር እናነጻጽረው። ባለፉት ሰባት ዓመታት በዓለም ገበያ አንድ በርሜል ነዳጅ ዘይት የተሸጠበት አማካይ ዋጋ 73 ዶላር ነው። ይህ ብልጽግና ወደ ገዢነት ከመጣበት ዘመን ከ2010 ዓ.ም ጀምረን ተመልሰን ስናስላው ያኔ ከነበረበት 67 ዶላር ገደማ ወደ 6 ዶላር አካባቢ ወይም ከ10 በመቶ በታች ጨምሮ እናገኘዋለን። የብልጽግናው አገዛዝ ግን ከ18 ብር 122 ብር በማድረስ 581 ፐርሰንት ጨምሮበታል። አስገራሚው ነገር በዓለም ላይ የነዳጅ ዋጋ ከፍተኛ ማሽቆልቆል ባስመዘገብባቸው ወቅቶች ጭምር የብልጽግናው አገዛዝ ግን በየዓመቱ 83 በመቶ የነዳጅ ዋጋን በኢትዮጵያውያን ላይ የሚጨምር መሆኑ ነው። አሁንም ከማክሮ ትሬዲንግ ድረገጽ ላይ ዓለም አቀፉን የነዳጅ ዋጋን ዝርዝር ዋቢ አድርገን ስንመለከት በ2020 እንደ ኢሮፓውያን አቆጣጠር የአንድ በርሜል ነዳጅ ዋጋ ከ18 ዓመታት በኋላ ለመጀመሪያ ጊዜ ከ60 ወደ 20 ዶላር ሲያሽቆለቁል የብልጽግናው አገዛዝ ግን ከ19 ብር ወደ 22 ብር የአንድ ሊትርን ነዳጅ ዋጋ ሲጨምር እናገኘዋለን። በ2023 ይህም በፈረንጆች አቆጣጠር ማለት ነው። የዓለም የነዳጅ ዋጋ 11 በመቶ ሲያሽቆለቁል ብልጽግና ግን ከ47 ብር አንስቶ 74 ብር ሲያደርሰው እናገኘዋለን። የብልጽግናው መንግስት የነዳጅ ጭማሪ ማድረግና ድጎማን ማንሳት የጀመረው ገና ስልጣን በያዘ በመንፈቅ ውስጥ ነበር። በህዳር 2011 ለመጀመሪያ ጊዜ ባደረገው ጭማሪ ከ18 ብር 20 ብር አድርሶ ህዝቡን አለማመደው። በወቅቱ ይህንን ሁሉ ሲያደርግ ያኔ ዓለም ባንክና አይምኤፍ አደርግ ብለው አልጠየቁትም። ይሁን እንጂ በወቅቱ ብድር ለመጠየቅና እጅ መንሻ ለማቅረብ ሲል ሳይታዘዝ አስቀድሞ የፈጸመው ድርጊት ነበር። ያኔ እነ አይምኤፍ ባይጠይቁም እነሱን ለማባበል የእናት መቀነት ናቸው የሚባልበት ወቅት ነበር። ከአይምኤፍና ከወርልድ ባንክ መበደር ከእናት እንደመበደር ነው። እሱ ብድር አይደለም እናት ነው የተባለው፣ አይኤምኤፍ አሁን የኢትዮጵያን እናቶች በኑሮ ውድነት እያጎበጠ ነው። አገዛዙ በአንጻሩ በጦርነት ምክንያት ተከልክሎ የነበረውን ብድር መልሶ አግኝቷል። ድሮን መግዣውንም አሳግቷል። እናም የነዳጅ ዋጋ ጭማሪው ዓለም አቀፍ ገበያው ላይ ነዳጅ ስለተወደደ ነው የሚለው ከተለመዱት የአገዛዙና ጄሌዎቹ ቅጥፈቶች አንዱ ነው የሚለው የሚያስማማ ይሆናል። አገዛዙ የነዳጅ ዋጋን የጨምረው ለዘመናት ሲደጎም የነበረውን የነዳጅ ዋጋ በማንሳቱና በጀቱን ለውጊያ በመዋሉ እንጂ ዓለም ላይ የነዳጅ ዋጋ ስለተወደደ ጭማሪ አለመደረጉን ቁጥሮቹ ብቻ ምስክር ናቸው። ይህ የዓለም አቀፍ ምርቶችን ታሪካዊና አሁናዊ የግብይት ዋጋ የሚያሳየው የማክሮ ትሬዲንግ ቻርት ባለፈው 20 ዓመት የነዳጅ ዋጋ ከፍተኛ ደረጃ ላይ ደርሶ የነበረው በፈረንጆቹ አቆጣጠር በ2008 በኢትዮጵያ ደግሞ በ2001ና 20 ዓ ም እንደነበር ያስታውሳል። በዓለም አቀፍ የፋይናንስ ቀውስ ምክንያት አንድ በርሜል ድፍድፍ ነዳጅ 177 ዶላር በሚሸጥበት በዚያ ወቅት ኢትዮጵያ ውስጥ የአንድ ሊትር ነዳጅ ዋጋ 8 ብር ነበር። ኢትዮጵያ የዓለም ነዳጅ ዋጋ ምስቅልቅሎ ሲወጣ በተረጋጋ ሁኔታ እንዲቀጥል ከ8 ብር በላይ እንዳይከፈልበትም አድርጋው አልፋለች። ብልጽግና ግን የዓለም ነዳጅ ዋጋ ሲያሽቆለቁልም ጭምር እሱ በከፍተኛ ደረጃ ይጨምራል። አለም አቀፍ ገበያ ላይ ነዳጅ ስለተወደደ የሚለው ሰበብ የሚያሳምን እንዳልሆነ ሲያውቅ የግለሰብ መኪና በዛ፣ ለግለሰብና ለሀብታም እየደጎምሁ መኖር የለብኝምና ድጎማውን አንስቸዋለሁ ወዘተ ይላል። ወደብ ሳይኖረኝ ይህንን ያህል ድጎማ በማድረጌም ልመሰገን ይገባል ይላል። ነዳጅ ላለፉት ጥቂት ዓመታት የኢትዮጵያ መንግስት፣ ይሄው ድሃ መንግስት ከሌል ለሀብቱ ከመቶ ቢሊየን ብር በላይ ደጉሟል። ሁላችንም ነዳጅ የምንገዛው ከአረቡ ዓለም ነው፣ ይታወቃል። እኛም ብዙ አፍሪካ ሀገራትም ከገዛን በኋላ ብዙዎቹ ወደብ አላቸው፣ ለወደብ አይከፍሉም። እኛ ለአንድ ሎክድ ነን። ያንን ውሃ ተሸክመን ለማምጣት ብር እንከፍላለን፣ ለወደብ ከፍለን ከአንድ ሶርስ ገዝተን፣ የእኛ የነዳጅ ዋጋ ግን ሰፈራችን ካለው ዋጋ ቢያንስ እንጂ አይበልጥም። ይህ ዓለም አቀፋዊም ኢኮኖሚያዊም ያልሆነ መከራከሪያ ቢያንስ ከራሷ ከኢትዮጵያ ታሪክም ጋር የሚጣጣም አይደለም። ኢትዮጵያ ነዳጅ እየደጎመች የኖረችው ከመቶ ዓመታት በላይ መሆኑን የንግድ ሚኒስቴር ሰነዶች ያስረዳሉ። አገሪቱ መኪና ማስገባትና መንዳት ከጀመረችበት ዘመን አንስቶ የነዳጅ ዋጋን መደጎም የመንግስት ኃላፊነት ሆኖ ኖረዋል። ይህንን ሁሉ ዓመት ነዳጅ በራሷ ወደብ ያስገባችውና የወደብ ባለቤት የነበረችው ለ30 አመታት ብቻ ነው። ከ80 አመታት በላይ የራሷን ነዳጅ እየደጎመች ኢኮኖሚያዊ እድገቷንም እያሻሻለች የተጓዘች ሀገር ነች። የኢትዮጵያ ምጣኔ ሀብት በተለይም በከተሞች ማደግ በጀመረባቸው በ1940ዎቹና 50ዎቹ እንዲሁም በገጠርም በከተማም ከፍተኛ ትራንስፎርሜሽን ተከናውኗል በሚባልበት በ1990ዎቹና ከሚሌኒየም ወዲህ ባሉት 10 ዓመታት ኢትዮጵያ የነዳጅ ወጪዋን ትደጉም ነበር። ኢኮኖሚዋም ከአስር በመቶ በላይ ያድግ ነበር። አያሌ ልጆቿም በትምህርትና ስራ ላይ ነበሩ። በእነዚህ ዘመናት ሁሉ ወደብ አልነበራትም። አገር ሰላምና ልማት ካለው የሚሸጠውና የሚቀበለው ነገር የሚኖረዋልና ነዳጅ መሸመትና መደጎም ኢትዮጵያን ለሚያህል አገር ከባድ አልነበረም። በተለይ የኢህአዴግ መንግስት በነዳጅ ዋጋ ላይ እንኳን ይህንን ያህል ብር ሳንቲሞችንም ለመጨመር ብዙ ክርክርና ውይይት ያደርግ እንደነበርም አይዘነጋም። የብልጽግናው መንግስት የነዳጅ ዋጋ መጨመር ያስፈለገው ለምንድን ነው? ድልድይ አትሰራ፣ ልማት አትገነባ፣ ባቡራት አትዘረጋ፣ ፋብሪካ አታቆም፣ ለነዳጅ ይሰጥ የነበረውን ድጎማ አንስተህ የተወሰድከው የሚል ጥያቄ ቢቀርብለት ተገቢ ነው የህዳሴ ግድብ 65 ፐርሰንት ተጠናቆ ተሰጥቶትም ቀሪውን 35 በመቶ ለማጠናቀቅ ሰባት ዓመት ሙሉ አልበቃውም የተጀመሩ የልማት ስራዎችን በሙሉ አቁሟል ሪዞርትና መናፈሻም ለምኜ ሰራሁ እንጂ ከህዝብ ሀብት አልወሰድኩም የሚለው ብልጽግናው ምን ወጪ አጋጥሞት የአገሪቱን ገንዘብ የት አደረሰው የሚለው ቁም ነገር መመለስ ይኖርበታል አይኤምኤፍስ የኢትዮጵያውያንን ህይወት እንዲመሰቃቀል ይፈልጋልን ሐኪሞች ደሞዛቸው የማይበቃቸው መምህራን ምንዳ የማይከፈላቸው የፋብሪካ ሰራተኞች ደሞዝ ያነሳቸው የመንግስት ሰራተኞች ህይወት የከበዳቸው በአይኤምኤፍ ምክንያት ነው ከተባለ፣ ድርጅቱ እነዚህን ኢትዮጵያውያንን በማድሄት ምን ያገኛል የሚለው መሰረታዊ ጥያቄ ነው። እነዚህ ብጥብጦች የተፈጠሩት ከአይኤምኤፍ ብድር ወስደው ለሰራተኞቻቸው ደሞዝ መክፈል በተቸገሩ ሀገራት ነው። ኑሮ ባስወደዱ አገራት ነው። ልክ አሁን በኢትዮጵያ እንደሆነው ሁሉ ከአይምኤፍ ገንዘብ የተበደሩ የሦስተኛው ዓለም ሀገራት ኑሮ እንዲወደድ፣ የሀገራቸው መገበያ ገንዘብ አቅም እንዲያንሰው፣ ወጣቶች ሥራ እንዲያጡ፣ ድጎማዎች ሁሉ እንዲነሱ ያደርጋሉ። ከዚያም ዳቦ በሚጠይቁ ባለድግሪዎች፣ ሐኪሞችና የሰራተኛ ማኅበራት ተቃውሞ ከተሞች ይጥለቀለቃሉ። ይህንን የቅኝ ግዛት ፖሊሲ በነጻይቱ ኢትዮጵያ ላይ ለመተግበር ሐምሌ 21 2016 ዓም ተቀብሎ እንኳን ደስ አላችሁ ያለው የብልጽግናው መንግስት የተቀጣሪ ሰራተኞችን ሕይወት አክብዶ የሌላውን ሕዝብ ገበያም አስወድዷል። በዚያች እንኳን ደስ አላችሁ ኢትዮጵያ ታላቅ ሪፎርም ጀመረች በተባለበትና ነዳጅ አገኘን እንደተባለበት ዜና ያለ ፕሮፓጋንዳ በተነዛበት ቀን አንዱ ኢትዮጵያ የተረከበችው መከራ ይህ ነው። በዚያች ዕለት አገዛዙ እንኳን ደስ አላችሁ ብሎ የአይምኤፍንና የዓለም ባንክን ፖሊሲ መተግበሩን ካሳወቀ በኋላ መንግስት በሚያቀርባቸው አገልግሎቶች ላይ ወዲያውኑ ጭማሪ አድርጎ እንደ ነዳጅ ያሉ ምርቶች ላይ የሚያደርገው ድጎማ ተነሳ። አበዳሪዎቹ 3.2 ቢሊዮን ዶላር እንደሚሰጡት ሲያስፈርሙት ወጪህን ቀንሰህ ገቢህን አሳድገህ ገንዘባችንን ትከፍላለህ የሚል ቅድመ ሁኔታ አስቀምጠው ነው። በዚህ መሰረት ለነዳጅ የሚሰጠውን ድጎማ አነሳ፣ የማዳበሪያ ክፍያውንም ማሳደገው ጎን ለጎንም እንደ መንጃ ፈቃድ ያሉ አገልግሎቶችን ለማግኘት እስከ 700 በመቶ ጨመረ። የነዳጅ ዋጋን ከ580 ፐርሰንት በላይ፣ የመብራት ክፍያ ዋጋን 500 ፐርሰንት ገደማ፣ ፓስፖርት ለመውሰድ እስከ 20 ሺህ ብር ለማስከፈል የቆረጠውና ትናንት ደግሞ የአንድ ሊትር ነዳጅ ዋጋን በታሪክ ለመጀመሪያ ጊዜ 122 ብር ተሻግሮ ባለሶስት ድጅት ዋጋ እንዲኖራት ያደረገውን ጭማሪ ፋ ያደረገው ከድሃው ኢትዮጵያ የሚሰበስበውን ገንዘብ ድሮን መግዣ ላበደሩት ክፍያ ለመፈፀም ነው እውነተኛው ምክንያት ቢሆንም መንግስት ግን ይችን አምኖና ደፍሮ ሲናገራት አይሰማም። ለዚህ የኑሮ ምስቅልቅል የዳረግኳችሁ ዛላምበሳንና ልፋሽጋን ማጂና ሱርማን ራማና ጋምቤላን ለኤርትራ ለሱዳንና ለደቡብ ሱዳን እንዳስረከብኩት ሁሉ የገበያ ሉዓላዊነታችሁንም ለነ አይኤምኤፍ አሳልፌ ሰጥቸው ነው ብሎ ሊናገር አይችልም። እናም ከዚህ ሁሉ ቀውስ ጀርባ የብልጽግናዎችን አስር ጣት ይዘው በማስፈረም ኢትዮጵያን አስገብረው የአይኤምኤፍ ቅኝ ተገዢ ያደርጓት አንዲት ቡልጋሪያዊት ሴት አሉ። የኢትዮጵያው ጠቅላይ ሚኒስትር የእናት መቀነት ያሉትን ድርጅት የሚመሩትን ይህ እናት ክሪስታሊና ጆርጆቫ ይባላሉ። ይህንን ቀውስ ውል አስፈርመው ካስተገበሩ በኋላም በአዲስ አበባ ሹማምንት ተጨብጭቦላቸዋል፣ ተመስግነዋልም። የአይ ኤም ኤፍ ፕሬዚዳንት ክርስቲና የወርልድ ባንክ ቫይስ ፕሬዚዳንት የነበረች እሷን በጣም ማመስገን አስፈላጊ ነው። ክሪስታሊና ሥራቸውንና መስሪያ ቤታቸው የተቋቋመበትን ዓላማ ፈጽመዋል። እሳቸው ስራቸውን ሰሩ እንጂ ሌላ አደረጉ ሊባሉ አይችሉም። የትኛውም ሸማች ጥሩ ነገር በርካሽ ዋጋ ካገኘ ለመክፈል እንደማያመነተው ሁሉ እሳቸውም ተጠብቆ የቆየውን የኢትዮጵያ የገበያ ሉዓላዊነት በ3.4 ቢሊዮን ዶላር ገዝተውታል። አገሩን የሸጡላቸው ሰዎችም እንዲሁ ያመሰግኗቸዋል። ለትርፍና ለርዕዮተ ዓለም አጀንዳ ማስፈጸሚያ የተቋቋመውና ብዙ የሦስተኛው ዓለም ሀገራት የድኅረ ቅኝ ግዛት ዘመን ቅኝ መግዣ መሳሪያ የሚሉትን ይህንን ድርጅት የእናት መቀነት ነው እያሉ ከርመው ትዕዛዛቱን በመቀበል የኢትዮጵያውያን ተቀጣሪዎችንና ዜጎችን መቀነት ያራቆቱት የአገሪቱ ገዢዎች ናቸው። ዓለም የአንድ በርሜል ነዳጅ ዋጋን 57 ዶላር ባደረገበት በዚህ ወቅት በኢትዮጵያ የአንድ ሊትር ነዳጅ ዋጋ 122 ብር ተሻግሯል ማለት ምን ማለት ነው የሚለውን በምሳሌ እንመልከተው። በሊትር 13 ኪሎ ሜትር የሚነዳ መኪና ያለው አንድ አሽከርካሪ ከ20 እስከ 4 ኪሎ ድረስ ለመመለስ ቢያንስ 375 ብር ያስፈልገዋል ማለት ነው። የሥራ ቦታው አራት ኪሎ የሆነ ሀያት አካባቢ ተከራይቶ የሚኖር ይህ ሰው በወር ውስጥ 22 ቀናትን ወደ ሥራ እየነዳ ቢሄድ ለነዳጅ ብቻ 8200 ብርን የሚደርሱ ወጪ ይጠብቀዋል ማለት ነው። ይህ በታክሲ ነጂዎች፣ ልጆቻቸውን የትራንስፖርት ሰርቪስ ተከራይተው በሚያመላልሱ ወላጆች፣ እንደ ራይድ ባሉ የንግድ ትራንስፖርቶችና ደንበኞቻቸው ላይ የሚጫኑሮን መርግ የሚያደርጉ ውሳኔ ነው። እናም ከሐኪሞቹ ጀርባ ያለው ጥያቄ ምንጩ ዋሽንግተን ኮንሰንሰስ ተብለው ከሚጠሩት የአይኤምኤፍ ሰዎችና አገርን ከሸጡት ገዢዎች ጋር ነው የሚለው አመክንዮም ሆነ እነዚህ የሕክምና ባለሙያዎች ያነሱት አጀንዳ እነሱን ብቻ የሚመለከት ሳይሆን ከብልጽግና ምዕመን ውጪ አገሪቱ ውስጥ ያለውን የትኛውንም ዜጋ ግድ የሚል ነው የሚለው ጉዳይ ትክክል የሚሆነውም ለዚሁ ነው። መፍትሄው ምንድን ነው የሚለው ብዙዎችን የሚያነጋግር ነው። ያገዛዙ የስልጣን ማክረሚያ ምንጭ የሆነውን ጦርነት ማቆም የሚለው የመጀመሪያው መፍትሄ ይሆናል። አገዛዙ ጦርነትን ስልጣን ላይ ይከርምበታለሁ ብሎ የተከለው ፕሮጀክቱ መሆኑን ተረድቶ ይህንን ለማስቆም መረባረብ የመጀመሪያው መፍትሄ ነው። ለዚህም ተጨማሪ ስልት አለ። ስልቱን የጠቆሙት ራሳቸው ጠቅላይ ሚኒስትር አብይ ናቸው። ባሳለፍነው ዓመት ጥር 26 በፓርላማ ባደረጉት ንግግር አጼ ኃይለ ሥላሴ 10 ሳንቲም ነዳጅ ላይ ሲጨምሩ ህዝብ አምጾ ንጉሳዊ ስርዓታቸውን ገረሰሰው ብለዋል። ሕዝባዊ ዓመፅ 10 ሳንቲም በመጨመሩ ንጉሥ ላይ ከተፈጸመ 581 ፐርሰንት በመጨመሩ ጠቅላይ ሚኒስትር ላይ የማይደገመው ትውልዱ ምኑ ላይ ሞኝና ዝንጉ ቢሆን ነው የሚለውን ጥያቄ ማሰላሰልም ይገባል። የህክምና ባለሙያዎቹ ይህንን በድፍረት ጀምረውታል። መልካም ሁሉ ለመመኘት በዚሁን እሰናበታለን።